ሜናችን አችን ትመስላለች በእስክሪብቶ ቲክቲክ የምታደርገው የሚፈልገውን ሜክሲኮ ቤት የመጣ ነው። ታኮስ ቦሪቶ አለ፣ እነሱን ሞክራለን። በዛ ላይ ደግሞ ሜናቸው ይሄ ነው፣ ነገር በእስክሪብቶ ነው ቲክ እኛ ሌላውን ምርጫውን ጃኒ መርጥልናል።

ቦሪቶ ቦል በቃ ቦሪቶ ብቻ ትነካና ከዛ፣ ምን ከመረጥክ በኋላ ምን አይነት ቦሪቶ ከመረጥክ በኋላ ስጋውን ትመጣለህ። አሳማ አለ፣ ቺክን አለ፣ የስጋ አለ፣ ቬጂቴብል ብቻ፣ የጾም ትፈልግ ቬጂቴብል ብቻ አላቸው። ከዛ ደግሞ ምን ምን ይግባበት፣ ሁሉንም ታስገባው። ራይስ ሩዝ አለ፣ ብላክ ቦሎቄ አለ፣ ሳልሳ የሚያቃጥል ሶስ አለ፣ ጓካሞሌ አቮካዶ አለ፣ ኦኒየን አለ

እስኪ ቦሪቶ ከስንት ጊዜ በኋላ ለሁለተኛ ጊዜ ነው ስሞከር። አንድም ለመጀመሪያ ከጃኒ ጋር ድጋሚ አሁን ከጃኒ ጋር ማለት ነው። ቤት እዚህ ነው

አሁን የዛን እየሰራ ነው እዛ የሚበላው የእንትኖቹ የጎለቄ ምኑ ሩዝ ምናምን የሰራ ነው። በስንት ነው ያን የሰራ እዛ ጊዜ ሲበላ ያዘው እንዴት ናችሁ? ዛሬም ተመልሰናል። ዛሬ ደግሞ በኢንዲያ ምግብ ተመልሰናል። ከዚህ በፊት እንዳያችሁት የሜክሲካያን ምግብ ሞክረን ነበር። ዛሬ ደግሞ የኢንዲያ ምግብ እንሞክራለን። የት ነው ካላችሁ ኮናርክ ገብተን እንግዲህ የኢንዲያ ምግብ ደግሞ እንሞክራለን ማለት ነው። እና የትኛው አሪፍ እንደሆነ ከሜክሲካን ምግብ እና ከኢንዲያ ምግብ የትኛው አሪፍ እንደሆነ እንሞክራለን። ይሄው ቦሳለች የኮናርክ ባለቤት ባለቤት

ሽሮን ትበለዋለህ፣ ምን ታደርጋለህ? ሽሮ ያው አቅርበናል እንግዲህ እኛም በነገራችን እዚህ ጋርም የቲክታክ ቪዲዮ እየሰራሁ ነው። የቲክታክ አዲሱ አካውንቴን አስቀምጥላችኋለሁ። እዚህ ጋር ገብታችሁ እንግዲህ ዝም ብላችሁ እንደ መቅብኝ አይነት ነገር ነው። ዝም ብለን ምግቡን እናስጨንቀዋለሁ።

ቅዱስማ የዛሬ ሶስት ወር ምናምን መወፈር አለብን እንደዚህ እየበላ

በጣም አሪፍ ነው እንዲያ ምግብ በጣም እውነት። ኑና ሞክር። በተለይ ኮና በጣም ብዙ ጊዜ ሰርተናል፣ በጣም ብዙ ቪዲዮዎች መቻሹ ሌላ ጭማሪ ደግሞ እዚህ ጋር ሄልፖፕ ተወልናል። ሄልፖፕ የምናውቀው በችክን አለ እንግዲህ ስፓይሲ በጣም ያለው

አሪፍ እንደሚታየው፣ አ በጣም የሚያቃጠል ሰው ግን ኖርማል

ጥሩ አሪፍ ነበር ግን ችክን አትበላም። ያው በዚህ አጋጣሚ ችክን ያወፍረዋል እሱ እና አብዛኛው ችክን ያወፍራል ማለት ነው። ሁሉም ይበላል። ያዘው በላን። በስመ አብ የኢንዲያ ምግብ በላ ነው። በጣም ናፍቆኝ ነበረ ረጅም ጊዜ ከበላሁት ቆይተን ነበረ በላ ነው። ባህር በነገረችን፣ እዩት፣ ምን እንደ መሰለህ። ይኸው ሁሉ ተበልቷል ማለት ነው። ይሄ ሁሉ ጢጥ ብለናል። አሪፍ ነው ምግብ። ከሜክሲካን ምግብና ከኢንዲያ ምግብ ኢንዲያ ምግብ አይገነኝም። ኢንዲያ ምግብ ደስ ይላል። ታኮሱና ቦሪቶ ነው ብዙም አይደለም። የእኛ ግን የኢንዲያ ምግቡ እንዳለ ኤልፖፕ አለ፣ ቺሊ ቺክን አለ፣ በተር ቺክን አለ፣ ብዙ ነው። ከራይስ ጋር በጣም አሪፍ ነው። ኢንዲያ ምግብ አንደኛ ነው። እናንተ ደግሞ ከኢንዲያ ምግብ ወይ ደግሞ ከሜክሲካን ምግብ የትኛው ነው አሪፍ? ከሜክሲኮ ምግብ ከኢንዲያ የትኛው ነው ለእናንተ አሪፍ? ሞክሩና ኮመንት አድርጉልኝ፣ ወይ ደግሞ ቀምሳችሁ የምታውቁ ከሆነ ደግሞ ኮመንት አድርጉልኝ። ቪዲዮ ላይ እንዳያችሁት ከጃኒ የሜክሲኮ ምግብ ሞከርን። አሁን ደግሞ ከቅዱስ ጋር አብዛኛው ነኝ እኔ ደግሞ የኢንዲያ ምግብ ሞከርኩ ማለት ነው። በጣም አሪፍ ነው። ኢንዲያ ምግብ አንደኛ። የሚመቸው በድጋሚ የት ነው ያለ ነው? ኮናርክ ኮናርክ ስካይላይት ጀርባ ቦሌ። የዛሬ ቪዲዮአችን ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብስክራይብ እያደረጋችሁ ያዘው